የጋዛ የሰላም ንግግር በቀጠለበት ሰዓት እስራኤል የሐማስ ጥቃት ሁለተኛ ዓመትን መታሰቢያ አከበረች። የጋዛን ጦርነት ለመቋጨት በግብፅ ንግግር እየተካሄደ ባለበት ቀን በመላው አገሪቱ እስራኤላውያን መስከረም 26 2016 ዓ ምት በሐማስ የተፈጸመውን ጥቃት ሁለተኛ ዓመት መታሰቢያ አክብረዋል። በጥቃቱ 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ወደ ጋዛ ተወስደዋል። እስራኤል ለጥቃቱ በጋዛ በወሰደችው አጸፋዊ ወታደራዊ ዘመቻ ደግሞ ከ67000 በላይ ሰዎች መገደላቸውን የሐማስ የጤና ሚኒስትር አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከባድ ሐዘን ውስጥ እስራኤል ታምራዊ መቋቋም አሳይታለች ብለዋል። ደም የጠማቸው ጠላቶቻችን ክፉኛ መጥተውናል፣ ነገር ግን አልሰበሩንም ሲሉ ኔታንያሁ ተናግረዋል። ጠቅላይ ሚኒስትሩ ታግተው የተወሰዱ ዜጎችን ማስመለስና ሐማስን መደምሰስ እንዲሁም ጋዛ ከዚህ በኋላ ለእስራኤል ስጋት እንዳትሆን የያዙትን ሁሉንም የጦርነት ግብ ለማሰካት ቃል ገብተዋል። ሐማስ በደቡባዊ እስራኤል ከሁለት ዓመት በፊት ያደረገውን ጥቃት ያስታወሱት የመንግስታቱ ድርጅት ጸሐፊ አንቶኒዮ ጉቴሬስ የጨለማው ቀን ሽብር በሁላችን አይምሮ ውስጥ ለዘላለም ታትሟል ብለዋል። የእስራኤል መንግስት መታሰቢያ በዓሉን ቀን በሚቀጥለው ሳምንት ለማክበር ቀን ቢቆርጥም ማክሰኞ ዕለት በመላው ሀገሪቱ የመታሰቢያ መርሃ ግብሮች ተካሂደዋል። በሐማስ ጥቃት የተገደሉ እስራኤላውያን መታሰቢያ በቴል አቪቭ ተካሂደዋል ተካሂዷል። በሟች ቤተሰቦች የተዘጋጀው መርሃ ግብር በእስራኤል ቴሌቪዥን ጣቢያዎች የተላለፈ ሲሆን ከሰዓታት ቀደም ብሎ ደግሞ በመላው አገሪቱ የአንድ ደቂቃ የህሊና ጸሎት ተካሂዷል። ይህ በእንዲህ እንዳለ የእስራኤልና የሐማስ ተደራዳሪ ቡድን በግብጽ የቀጣይ ባህር ሪዞርት በሆነው ሻራም አልሼክ ለሁለተኛ ቀን ቀጥተኛ ያልሆነ ንግግር ማድረጋቸውን ቀጥለዋል። ስለ ድርድሩ በቅርበት የሚያውቁም አንድ የፍልስጤም ከፍተኛ ባለስልጣን የመጀመሪያ ቀን የጠዋት ንግግሩን ያለተጨባጭ ውጤት መጠናቀቁን ገልጸው እስራኤል ከጋዛ የምትወጣበትና ከመጀመሪያው ዙር ስምምነት በኋላ እስራኤል ጥቃቷን እንደማትቀጥል ሐማስ መተማመኛ መጠየቅ ላይ አለመስማማት እንዳለ ጠቁመዋል። ድርድሩ ከባድና ተጨባጭ ግኝት ያልተገኘበት መሆኑን አክለው የተናገሩት ባለስልጣኑ አደራዳሪዎች በሁለቱም ወገኖች መካከል ያለውን ልዩነት ለማጥበብ ጠንክረው እየሰሩ መሆኑን ተናግረዋል። የፕሬዚዳንት ትራምፕ ተደራዳሪዎች ስቲቭ ዊትኮቭ እና ጄሬድ ኩሽነር ረቡዕ ግብፅ ይገባሉ ተብሎ እንደሚጠበቅ የቢቢሲ ምንጮች ተናግረዋል። ሰኞ ዕለት ፕሬዝዳንት ትራምፕ ለጋዜጠኞች ስምምነት የመድረስ መልካም እድል አለንና የመጨረሻ ስምምነት ይሆናል ብለዋል። የህዝብ አስተያየት መረጃ እንደሚያመለክተው ሰባ በመቶ እስራኤላውያን በታጋጅ ለውጥ ጦርነቱ እንዲያበቃ ይፈልጋሉ። ማክሰኞ ጠዋት በጋዛ ከተማ የተለያዩ ሰፈሮች እስራኤል አየር ጥቃት እና ከባድ መሳሪያ ድብደባ ማድረሷን እማኞች የተናገሩ ሲሆን እስራኤል የአየር ድብደባዋን ትቀጥላለች።